ጤና ይስጥልን ተመልካቾቻችን ዜና በምልክት ቋንቋ ቀቀርባሉ ጠቅላይ ሚኒስትር አብይ አህመድ ከመላው ከኢትዮጵያ የተውጣጡ የንግዱ ማህበረሰብ ተወካዮች ጋር ተወያዩ ጠቅላይ ሚኒስትር አብይ አህመድ ከመላው ኢትዮጵያ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር በዞን በክልልና ከተሞች ደረጃ ከተካሄደው ውይይት የቀጠለ ውይይት ትላንት በፌዴራል ደረጃ ማካሄዳቸውን ገልጸዋል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ይሄ መድረክ በየደረጃው የተሰበሰቡ የንግድ ዘርፍ ጉዳዮችና ሀሳቦች በአገር አቀፍ እቅዶችና የልማት ግቦ ዝግጅት ግብዓት የሆኑ ዘንድ በማካተት የተዘጋጀ ነው ብለዋል። አገራዊ ለውጥን ተከትሎ ለክልሎች የሚከፋፈለው የጋራ ገቢ የድጎማ በጀት እያደገ መምጣቱን የፌዴሬሽን ምክር ቤት አስታወቀ። በውስን ዓላማ የድጎማ በጀት ትልልፍ እና በጋራ ገቢዎች ክፍፍል በሚስተዋሉ ተግዳሮች ላይ የዳሰሳ ጥናት ምክክር ተካሂዷል። የፌዴሬሽን ምክር ቤት ከሀገራዊ ለውጡ በኋላ የሀብት ክፍፍል ፍትሐዊነትን ለማረጋገጥ በርካታ ስራዎች ማከናወኑን የምክር ቤቱ አፈ ጉባኤ አገኘው ተሻገር ገልጸዋል። ከዚህ ውስጥ የጋራ ገቢዎች ማከፋፈያ ቀመር አንዱ ሲሆን፣ በክልሎች የድርሻ ክፍፍል ተጨባጭ ለውጥ ማምጣቱን ጠቁመዋል። የክልሎች የጋራ ገቢ ድጎማ በጀት ክፍፍል ከለውጡ በፊት ከነበረበት አራት ቢሊዮን ብር ወደ ሰባ ነጥብ ሁለት ቢሊዮን ብር ማደጉን አፈ ጉባኤው ተናግሯል። የዘላቂ ልማት አጀንዳ 2030 ተፈጻሚ እንዲሆን ኢትዮጵያ ውጤታማ ስራ እያከናወነች ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ሶስተኛ አገር አቀፍ የዘላቂ ልማት የፈቃደኝነት ግምገማ መድረክ አስጀምረዋል። ምክትል ጠቅላይ ሚኒስትሩ በንግግራቸውም ኢትዮጵያ ያለውን ተጨባጭ ሁኔታ ከግምት ውስጥ በማስገባት አጀንዳውን በባለቤትነት በመያዝ የአመራር ማስተባበር ሚናን ትወጣለች ብለዋል። ዘላቂ ልማት አጀንዳው ከሀገሪቱ የረጅም ጊዜ የልማት እቅዶች ጋር በማስተሳሰር የተለያዩ ስራዎች መሰረታቸውን በመጠቆም በተለይም ሀገራዊ ለውጥን ተከትሎ በተደረገው ሪፎርም የበለጠ አቅም ተፈጥረዋል ብሏል። ምክትል ጠቅላይ ሚኒስትሩ የፈቃደኝነት ግምገማ አሰራሩን ተከትሎ ኢትዮጵያ በ2017ና በ2022 የፈቃደኝነት ግምገማ ሪፖርት አቅርባ ተሞክሮዋን ለሌሎች አገራት ማጋራቷን አንስተዋል። በ2025 በሚካሄደው የፈቃደኝነት ብሔራዊ ግምገማ ላይ ለሶስተኛ ጊዜ በማቅረብ የሚመለከታቸው አካላት በመሳተፍ ሪፖርት ማዘጋጀቷን ገልጸዋል። አዲስ አበባ ጽዱ ውብ እና ለመኖር ምቹ ለጎበኞችም ተመራጭ እስከምትሆን ልተቀን መተዳችን አጠናክረን እንቀጥላለን ሲሉ ከንቲባ አዳነች አበቤ ተናገሩ። ከአምባራሳ ጋራዥ ጃክሮስና የጎሮ አደባባይ የኮሪደር ልማት ለሕዝብ በገባነው ቃል መሰረትና ሕዝብን ባሳተፈ መንገድ በተያዘለት ጊዜ መከናወኑን ተገልጿል። የለሚ ኮራ ክፍለ ከተማ ዋና ስራ አስፈጻሚ አድስማ አድማሱ ደሰቻ በክፍለ ከተማው ከተማ በመጀመሪያውና በሁለተኛው ዙር የኮሪደር ልማት አዲስ አበባን ዘመናዊ ከተማ ከሚያደርጉ በርካታ ስራዎች መሰራታቸውን ገልጸዋል። የቦሌ ክፍለ ከተማ ዋና ስራ አስፈጻሚ አለምፀሐይ ሽፈራው የተሰሩ የኮሪደር ልማት ስራዎች የከተማዋንና የነዋሪውን ኢኮኖሚ ተጠቃሚነት ያረጋገጡ ናቸው ብለዋል። በመጨረሻም አትሌት ገለቴ ቡርቃ ወደ ኢንቨስትመንት መግባት ብታስብም ከትዳራ ጋር በተያያዘ ችግር እንደገጠማት ተናገረች። ከኢቲቪ አፋን ኦሮሞ ቴሌቪዥን የሚቀርበው ገመዳ ሾ ጋር ቆይታ ያደረገችው አትሌት ገለቴ ቡርቃ በአደባባይ የወጣሁት ሕዝብ ያሉበት አስቸጋሪ ሁኔታ እንዲያሉቅልኝ ነው ብላለች ከመቶ እስከ ማራቶን ኢትዮጵያን ውክላ በተለያዩ መድረኮች የተወዳደረችው አትለት ገሌቴ የደረሰባትን ችግር ውስብስብና ታቅዶበት የተሰራ ኒያሊስ ሲሆን ጉዳዩን ለሚመለከታቸው የመንግስት አካላት ብታሳውቅም እስካሁን መፍትሄ አለማግኘቷን ተናግራለች። ከዚህም በተጨማሪም አትሌቷ ወደ ምትወዶ አትሌክሲስ በሙሉ አቅሟ እንዳትመለስ የተፈጠረው ችግር እንቅፋት እንደሆነባት ገልጻለች። ዜና አበቃ ከቀሪ ፕሮግራሞቻችን ጋር መልካም ቆይታ